የምትመለከቱት ቀበና የብልጽግና ዋና ፕሮጀክት ለትውልድ የጸዳች የለማች ሀገርን አስረክ በሚል ቀበና ንኋ በማልማት የመጀመሪያው መነሻ እዚህ ጋር ነው። ጠዋቱ 12 ሰዓት ጀምሮ እስከ አሁን ጉብኝት ላይነን አሁን ከቀኑ 11 ሰዓት ሆኗል። ጦቆሬ ያለው እንደምትመለከቱት የሁላችሁ ይሄ አይታችኋል ወይ? ይሄ አሁን ፊት ለፊት ይሄ ቀበና ቀበና ብሻ ቀበና የሚለው የፀሐየ ዮሐንስ ያኔ ንጹህ ነበረ። ልጆች ዋኝበት ነበር። አሁን ግን ቆሽሾ ደርፎናል እንደምትመለከቱት። ሁለተኛ ዓመት የሰሩትን የስራ ትርፋታቸው እያስጎበኙ ነው ዛሬ እንደምትመለከቱት። ምናልባት መነሻ ላይ ለማንሳት እንደሞከርኩት የከተማ አስተዳደሩ ሁሉም ስራዎች ሲሰራ ሰው ላይ በማተኮር የሰው ልማት ላይ አተኩረን እንሰራ ሲባል በምክንያት ነውና የሚጠቀሰው፣ መነሻችንም መድረሻችንም ሰውን ማልማት ነው። ሰው ሲለማ ሀገር ይለማል ብለን ስለምናምን ብልጽግና እንደ ፓርቲ ሰው ላይ በማተኮር የሰውን ሕይወት በመቀየር ሀገርን መቀየር አለብን ብሎ አስተማ የሚሰራ ፓርቲ ከመሆኑ አንጻር አዲስ አበባ ከተማ አስተዳደር ለየት ባለ መንገድ አዲስ አበባን እንደ ስሟ ውብ ጥሩ እና እናደርጋታለን ሲባል በተግባር በተጨባጭ በሚሰሩ ስራዎች ብቻ ሁሉ እንደ የግል ተቋማት ራሱ ህብረተሰባችን በሚያደርገው ተጨባጭ ተሳትፎና ውጤት ስለሆነ፣ በዚህ አጋጣሚ ክብር ሰጡልኝ ተባብረው ነው ከተማችን ላይ ያለምናል። ከተማችን የሁላችን ከተማ ነው። ያለምንም ልዩነት ስንከባበር በጋራ ሰማበት በህብረት ሰንደን ብዙ ነገር ይሳካል ብለን እንደምናስብ ሁሉም በጋራ ጥረት እያደረገ እያገዘን ነው። ነገ መተሻሻል ይሆናል። ይሄ ፊት ለፊት የምታዩት ሜዳ ብዙ ግንባታ አካል ሆኖ ማዶ ህፃናት አሉ፣ ታዳጊዎች አሉ፣ አረጋውያንና ድጋፍ የሚሹ ወገኖቻችን ደግሞ በሰው ተኮር ፕሮግራሞቻችን

ወየቀሩ ስንተባበር ሀገር እና አለማለት ሀገር እንገነባለን። ከልብ አመሰግናለሁ። ሌላውን ይሄድን ስለምናወራ ከዚህ በላይ ጊዜያችሁ መውሰድ አይገባም። ለክቡር የከተማችን ምክትል ከንቲባ ማድረግ ዋና ስራ አስኪያጅ ወደ እሳችሁ አመራችኋል። እንዴት ነበር ብሎ የደከመው ሰው አይታየኝ ከመበጠናችን በፊት የተወሰነ ቻችን የመጨረሻው ስለሆነ

ጉለሌ ላይ የዛሬ ሶስት ዓመት አራት ልጆቻቸውን መከላከያ ያበረከቱ እናት እዚህ እንጨት እየተሸከሙ አሳድገው በልማት ምክንያት ቤታቸው ሊነሳ ሲል በሚዲያ ሰምተን ቆንጆ ቤት ለመሰግን ቤት

ዛም በራሳ ሰባት ተወያል በኢትዮጵያ ላይ ለውጥ እንዲመጣ ዲሞክራሲያዊ ለውጥ ያ ለውጥ ደግሞ የምፈልገውን አይነት ለውጥ ስላሳየ በጣም ደስ ብሎኛል። ምክንያቱም ሁል ጊዜ ውስጣችን ሊገቡ የሚያመስልበት ምን የሚሉበት ማንነታችን ማናቅ ታላቅ ስልጣኔ የሆነ ማለት ነው። አንድ ጽሁፍ ላይ ሰዋጣ ኢትዮጵያ አገራችን ኢትዮጵያ ስልጣኔ ናት። ይህንንም ያቀረብኩት ሀሳብ ምንድን ነበረ? አሜሪካ እና በኢትዮጵያ መካከል ያሉ ልዩነት በተለይ በባይደን አድሚኒስትሬሽን የነበረው ማንነታችን ስለማያውቁ፣ ማንነታችን የሚያውቁት ምንድን ነው? ኢትዮጵያ ስልጣኔ ስለሆነ እንደ ሀገር ነው ትሪት እንደ ሀገር ከኛ ጋር ለመገናኘት ስለሚፈልጉ ትምህርት ሰጠዋል። ከጥንት ጀምሮ ኢትዮጵያ ማንነት እንደሆነ አብዛኞቻችን ምን ስለ ራሳችን ብዙ አናቀ። ለዚህ ነው ምን እናቆሮ ምን የምንለው። ግን ታሪኩን በደንብ የመረመረ ሰው የሚገነዘበው በተለይ ደግሞ እኔ ከኢትዮጵያ ከወጣ 54 ዓመት ነው። ከውጭ ነው የሚታየው። ከውጭ የሚታየ ትንሽ ለየት ያሉ ነገሮች ነው። አሁን እኔ መፈልገውን ለውጥ እያየው ነው ያለው። አንተ የፕሮስፐሪቲ ደጋፊ ነህ፣ የተጠቅ ሚኒስትር ደጋፊ ነህ ላለ እና እኔ መለየት ይሄ ፕሮስፐሪቲ ሆነ ሌላ ሆነ ይቆያል። ልቦና ያለውና ሕሊና ያለው ሰው ክሬዲት ይሰጣል። ጥሩ መንግስት ነው የሰራው ይሄንን ነው ያስተስተካከለታል እና አስተካክል ነው አሚለ ጥሩ ልቦና ያለው ማለት ጥሩ ልቦና ያለው የሌለው ደግሞ ዝም ማለት ይችላል። ለምን የተሻለ ስራ እስኪያቀርብ ድረስ እንት ማለት አይችልም። ክሪቲሳይዝ ወይም መንቀፍ የሚችል ሰው የተሻለ ስራ ሲያሳይ ብቻ ነው አይደለም። አንድ ሰው ሳይሰራ መንቀፍ ማለት ስንፍናውን ነው የሚያሳየው። እውቀት ድንቁርና ነው የሚያሳይ። ስለዚህ እኔ አሁን ዛሬ ያየነውን ነገር ብዙ ነገር ነው ያየነው በትዊተርም በሌላም ላይ ገመግመዋል። ምክንያቱ እውነት ምንነገር አለበት የሚደበቅ ነገር አይደለም። የተሰራውን ስራ አፕሪሽት ማድረግ ያስፈልጋል። ማክበር ያስ የሰሩትንም ሰዎች ማክበር ያስፈልጋል። ታጠፉ ማስተካከል ነው። ከሰሩ ግን ማክበርና ማሞገስም ያስፈልጋል። ስለዚህ አሁን ይህንን ስንመለከት ምንድን ነው ምናው ይሄ ነገር ከተጀመረች ጀምሮ ያልተነካ ቦታ ይሆናል አናቀ ምናልባት የዛሬ ሚሊዮን አመት ሳይመደብ ይችላል ግን አሁን ለውጥ መጥቷል። ማንን ነው የሚጠቅመኝ? አካባቢውን፣ ህዝቡን፣ የከተማ ህዝቡ ነጠ እኔ ማጥቻ ልዝናና ይችላል ማን ያቆመኛ ከተማ ውስጥ የሚታየው እነዚህ ነገሮች ናቸው። ስለዚህ በተለይ በዳያስፖራው መልእክት ላስተጋባ ንፈልገው ደ ሲንግዝ ብ ማየት ማመን ኑ ተመልከቱና ይህንን ነገር ከዚህ የተሻለ እንሰራለን ካላቸው ማንም ሰው የተሻለ ስራ መስራት አለዚያ ግን ያለውን ተገንዝቦ አሁን ያየነውን ነገር ማንም ሰው አይቶ ተመልክቶ ተገንዝቦ አግባብ በሆነ መንገድ ይህንን አላስተካከላችሁ ማለት ነው። ትክክለኛ ከሆነ ደግሞ ይህን ነገር ጥሩ ሰርታችኋል ማለት ነው። እኔ ፕሮስፐሪቲ ፓርቲ ደጋፊ አለቃ የሚለውን ነገር የለውበት፣ ግን ፕሮስፐሪቲ ፓርቲ የሰራውን ስራ አፕሪሽት አደርጋለሁ። ጥሩ ሰርቷል። በዚህ ደግሞ እንዲቀጥልበት ነው የምፈልገው። የሚነቀፍ ነገር ካለ ምነቅፋለሁ። ጥሩ ነገር ሲሰሩ በዛው እንዲቀፉ ነው የምቀጥለው። ይህንን ነው ማለት ፈልገው ግን

የሚሰጠው መልዕክት ወደ ውጭ የሚስተጋባ ከሆነ ኑ ተመልከቱና ከዛ በኋላ ገምግሟቸው፣ ከዛ ንቀፏቸው እዚህ ጋር ድንጋይ ይሄ የሚስተካከል ነበርበት ማለት ነው። ስለዚህ የከተማ አስተዳደር ማመስገን ፈልጋ እየሰሩ ነው። እንዲበረቱ ባኋላቸው ሆነን መግፋት አለብን። በጣም ነው የማመሰግናቸው። በጣም በጥሩ ባህሪ አይሆንም አልችልም የሚለን ሰውና ዞርበል ከዚህ ምናምን የሚለን ሰው ሁለቱ ልዩነት አለው። ለማንኛውም ወደ እንደው የዛሬ እንትኑ ከኔ ርዕስ ጋራ በተለይ ከህዳሴ ግድብ ከአባይ ከግብጾች ጋራ በተለይ ሳስተሳስረው እኛ እንደ ኢትዮጵያውያን በተለይ ከአረቡ ዓለም አሁን የኢትዮጵያ ጠቅላይ ሚኒስትር በፓርላማው ሳይቀር ያነሱት ከአረብ ሊጎች ጋር ከሙስሊሙ አካል ጋር ከሌላውም የዓለም አካል ጋራ መተሳሰር አለብን፣ የሚለውን ሳስብ ኢትዮጵያ ያላት ሀብት በሙስሊሞቹ በኩል ከቢሊየን ሁለት ቢሊየን ሰው ጋር ሊያገናኝ የሚችል ቅርስ አለ፣ ነጃሺ የሚባል ቢላል የሚባል ምናምን፣ ማንኛውም ሙስሊም ሲሰማው ልቡን የሚገዛው ኢንዶኔዥያዊ፣ ህንዳዊ ምናምና። ግን የጋረደው ነገር ምንድነው? ኢትዮጵያና ነጃሺን ማያያዝ ነው ያቃተው ኢትዮጵያ የምትባለውና ቢላልን ነው ማያያዝ ያቃተው። ስለዚህ እኛ እንዴት ነው ይሄንን የምናሳየው ሲባል ኢትዮጵያን አጉልተን እኛ ነን ብለን መውጣት መቻል። ይሄንን ለመድፈን በጣም ስራ ተሰርቷል፣ ብዙ ብዙ ስራ ተሰርቷል። በአረቡ ዓለም ላይ ሰሞኑን ያለው ዜናን በምናይበት ወቅት ሌላው ቀርቶ ትግራይ ላይ ኮሽ ሲል ያንን ይዘግባሉ። ነገር ግን ጥሩ ነገር ሲኖር ግን አንድም ነገር አይዘግቡም። አንድም ነገር ስለዚህ ይሄን የሚያደርጉበት ምክንያት ምንድን ነው? ኢትዮጵያ እንዳትታይ ነው። ኢትዮጵያ የምትታወቀው በድህነት፣ ኢትዮጵያ የምትታወቀው በጦርነት። አንድ ጆርዳናዊ ሰሞኑን አግኝቸው በአንድ ስራ እኔ የተወሰኑ አብረውኝ የነበሩ የሚያቆኝ ግብፃዊ በተለይ አሁን ስትሄድ ልትሞት ስለምትችል እንሰናበት ብለውኛል ይላል። ኬት የተወረወረ ቀስት ሊመታህ እንደሚችል አታውቅም ብለውኛል። ይሄን የመሰለ በጣም መጥፎ የማጠልሸት ስራ ተሰርቶብናል። ግን አንዳንድ ሳውዲዎች መጥተው እዚህ የቦሌ አስፋልት ላይ ቲክቶክ እየሰሩ አሁን እያስተዋወቁ ነው ያለው ከኛ የበለጠ። ስለዚህ እንችላለን። ይህንን አሁን ዛሬ ያየነውን ራሱ ለሰዎች ማሳየት ብንችል፣ እኔ አና አባይ ጢስ ላይ ሄጄ ከአንድ ሳውዲዋ ጋር ሳውዲ ጋር የተነሳውትን ፎቶ አስምለውኛል። አረቦች ወላሂ ኢትዮጵያ ነው በል ብለው ማለት ነው። አዎ ወላሂ ኢትዮጵያ ነው ብዬ ስላቸው አርባ አምስት ፋሚሊ የሆነ ይዘዋል። ስለዚህ ይሄንን ይሄንን የመሰለ የመጋረድ ስራ ተሰርቶብናል በጣም ስለዚህ፣ ይሄንን ነው መግለጽ መቻል ያለብን። ይሄ ይገልጣል፣ በጣም ይገልጣል። ቅድም ያየናቸው የተለያዩ ቦታዎች ለምሳሌ የቤተ መንግስቶቹ ምናምን እይታዎች በሙሉ አሜሪካ ውስጥ ያየኋቸው የድሮ ጆርጅን ጆርጅ ዋሽንግተንን ለማሳየት የሞከሩበትን የመሳሰሉትን ያየሁት አይነት ነው የተሰራው። በጣም ነው ደስ ያለኝ። ስለዚህ ኢትዮጵያን አሁንም ለሌሎች ዓለም እነሱ በሚገልጹት አይነት ሳይሆን የተለየን መሆናችንን ማሳየት መቻል አለብን። ያ ከምናሳይበት መንገድ አንዱ ይሄ ነውና ይሄ መንገድ የተጀመረበትን ሁኔታ በጣም አፕሪሼት አድርገን የበለጠ ግን እገዛ ማድረግ በሀሳብ፣ በአስተያየት፣ በሀብት በመሳሰሉት ማገዝ መቻል እንችላለን ብዬ አስባለሁኝ። በህዳሴው ግድብ ላይ በሁለት ሳምንት ውስጥ ብቻ አንድ ነጥብ አንድ ሚሊዮን ዶላር ሰብስበናል። ይሄ ማለት ይሄ ማለት እንደዚህ አይነት ነገሮችንም ደግሞ በደንብ መሸጥ ከቻልን ዳያስፖራው ሊያግዝ ይችላል ብዬ አምናለሁና ተጋግዘን አሁንም ብዙ ነገር መስራት እንችላለን። ጠቅላይ ሚኒስትሩን እንዲሁም ከታች ወርዶ ደግሞ በጣም በሚገርም ሁኔታ እኔ ከስድስት ወር በፊት ቦሌ አካባቢ በጣም ይገርመኝ ነበር። ጠዋት ፈጅር ሰላት ለመስገድ ከቦሌ ተነስቼ እስከ ስድስት ኪሎ ሲሄድ ሁሉንም አፍርሰውታል፣ እና ደነገጥኩ። እረ ይሄ ነገር እንዴት ነው? በዚህ ሰዓት በዚህ ጊዜ እንደዚህ አፍርሰውት በምን ሰዓት ሊሰሩት ነው? በቃ በጣም ነበር የተጨነቁት። ግን እዛ ደርሼ ሶስት ወር ባልሞላ ወቅት ስመጣ አዲስ አበባ ሌላ ሆና ነው የጠበቅሁት። ስለዚህ ይሄ ልዩ ልዩ አሰራር ነው፣ ልዩ የሆነ ልምድ ነው። የትም ሀገር አላየነውም። ስለዚህ ይሄ ሊቀጥል ይገባዋል። ሁሉንም በዚህ ቅቦ አንዳንዶች እንደሰማሁት ሌላው ቀርቶ ቤታቸው

ሰሜኑ አካባቢ የተቃጣጡ ጦርነት ለአንድ አመት ያህል ለአንድ አመት ያህል ፈቶ በእጅ ረቀት ይዘው ይገኛል። ይህ በጭት አሸንፈን ህዝባችንን አረጋግጠን ማዕከላዊ መንግስት እንደሆነ አረጋግጠን ገብተናል። ከዛ በኋላ ሽሬ ጋር የተያዙ ጉዳዮች ተመሳሳይ ችግር አጋጥመናል። ይህ ጉዳይም እንዲቋጭ ሁለት አይነት መንግስት አስቀርቷል። አንዱ በሰላም ቆጥሮት ላይ ተቀምጧል። ትንሹ በሰላም ላይ ተቀምጧል። ማለት ሁኔታ አሁን ሁኔታ ስለዚህ አንዳንድ ክስ ቦታ ያሉ ችግሮችን ፈተን በአጠቃላይ ከዳር እስከ ዳር የሚታዩ ችግሮችን አስተካክለን የጀመርነው የለውጥ ፕሮዘሲያቸው ናቀናቀል ብልጽግና የሚያስባቸው ትልልቅ ነገሮችን አጠናክረን ለመስራት ከምንጊዜውም በላይ አመራሩና መላ አባላችን እንዲሁም ድጋፍ የሚሰጠን ሕዝብ ጋር ጠንካራ ስራ እየሰራ ነው የሚገኘ እርግጠኛ ሆነን የምናገረው ጊዜ አግኝተን ከአሁን በኋላ አራት ዓመት አምስት ዓመት ስድስት ዓመት አስር ዓመት የሚሰራ ከሆነ ኢትዮጵያ ውስጥ ተአምራዊ የሆነ ለውጥ እናመጣለን። ይሄ ለውጥ የመጣው ችግር ውስጥ እያለ ነው። ችግር ውስጥ በአንድ ወር ደግሞ ምን አይነት ለውጥ እናመጣ እንችላለን። ከዳር እስከ ዳር ያለው ኢትዮጵያዊ ተደራጅቶ በልማት በሰላም፣ በዲሞክራሲያዊ ግንባታ ላይ ሊሳተፍ ምን ምን ያህል ለውጥ ልናመጣ እንችላለን። ሁላችሁም እንድትገነዘቡ እንድታስቡ የመጀመሪያው የፓርቲያችን ጉባኤ ላይ የተወሰኑ አንኳር አንኳር ጉዳዮች በሁሉም የኢትዮጵያ ሕዝብ ተፈጻሚነታቸው እያረዳሉ። ይሄ ነገር መፈቻ የሚደረግበት ለነጎዲያ ና አራት ና ሀያ ሶስት የምናደርገው ጉባኤ ትልልቅ ኢትዮጵያን የምንመራበት ተጨማሪ አቅጣጫዎችን ያስገኛል። እዚህ በምናስቀምጣቸው አቅጣጫዎች ሁሉም አባላችን ሁሉም አመራራችን ሁሉም ሕዝብ በየደረጃው ይዋል ከተዋየ በኋላ ይህን ለመፈጸም የጀመራችሁን ነገር አጠናቃኪ የሚቀጥሉ አደራላ ነው የምንሰራው። ለማንም ሳይሆን በኢትዮጵያ ነው የምንኖረው። ለማንም ሳይሆን በኢትዮጵያ ነው። ኢትዮጵያን ብናበለጽግ ኢትዮጵያን ተደጋግሞ ነጻ ብ እንዳወጣ ኢትዮጵያን ወደፊት እናራሉ። ሁላችንም ተናንበ እንሄዳለን። ድህነት አሳፋሪ ነው። የሰላም አሳፋሪ ነው። የዲሞክራሲ አሳፋሪ ነው። ይህን ለማስተካከል ብልጽግና መንግስታችን ከማንኛውም ጊዜ በተሻለ ሁኔታ ይሰራል። አደራጅ ምር ድጋፋችሁ ብታረጉ ል ያስተላልፍላለሁ። እጅግ በጣም አመሰግናለሁ።